ሰላም ፋሚሊያን እንዴት ናችሁ? ደህና ናችሁ? የኔ የሶዶ ሚዲያ ተከታታዮች እንዴት ናችሁ? አሁን እንግዲህ ፌስቲቫሉ በይፋ ተጀምሯል። እዚች ጋር እንደምታዩት ሁሉም ቦታ ተይዞ ነው ያለው፣ እየጨፈሩ እየተዝናኑ ነው ያሉት። እና ምንድን ነው እዚች ጋር ያሉ ሰዎች የተሰማቸውን ስሜታቸውን እንጠይቃለን። ላስ ደግሞ እዚህ ስለመጀመሩ የተሰማቸው ነገር እንጠይቃቸዋለን ማለት ነው። እንግዲህ ተከታተሉን። አሁን እንጠይቃቸው ነው እንግዲህ ተከታተሉን። እና ቫይቡ በጣም አሪፍ ነው። ደስ የሚል ቫይቡ ነው ያለው። እዚች ጋር ያለው ቫይብ በጣም ተመስጠኛ ደስ። እንግዲህ ቃል ቃል አለች። እንኳን ገና መጣሽ። ከየት ነው የመጣሽው ቃልዬ? እሺ ለመጀመሪያ ጊዜ አዳብና ፌስቲቫል እዚህ አዲስ አበባ በመዲናችን አዲስ አበባ ስለመጀመሩ የተሰማሽን ደስታ ብገልጭልን፣ ደስታ ተሰምቶሻል? እንዴት ነበር? እሺ ዝግጅቱ ዝግጅቱ እንዴት ነበር? ከምታስቦ በላይ ነው። እንግዲህ ብዙ ባህላችን ነው። በጣም ከዚህ በላይ ደግሞ እያስተዋወቅን መጀመሩ ስለሆነ እንሄዳለን፣ እንጨርሰዋለን፣ እንጨርሰዋለን ብላለች። እንግዲህ የአካባቢ ተወላጆች ደግሞ እዚህ ቦታው ላይ ተገኝተዋል። እነሱን ስታይ የተሰማች ደስታ እንዴት ነው? ደስ ይላል። ባይ ወደፊት ይቀጥል ነው የምትይው ወይንስ ምንድን ነው አሳብሽ? ለመጀመሪያ ጊዜ ነው። እንግዲህ ያው ሰምታችኋታል፣ ያቀረበችውን ሀሳብ ሁሉም ሰው ደስ እንዳለው ነው የምነግራችሁ። በየቦታው እየተዝናኑ ነው ያሉት። እዛች ጋም አሉ፣ እየድን ጠይቃለን። ብዙ የሚዲያ አካላቶች አሉ እንደምታያቸው። እዛች ጋም አሉ ዋና መድረኩ ወይም ፕሮግራሙ የሚካሄድበት ቦታ ላይ ወስጄ ማሳያቸውናል። ግን አንድ ሰው ልጨምርላችሁ፣ አንድ ችግር ልጨምርላችሁ፣ እስቲ እዛች ጋ ያለ ይመስለኛል። ችጋለቤተሰቦች እኔ ሳሚ ይባላለሁ ከዶ ሚዲያ ነው የመጣሁት። አንመቅደስ ንእነሎሚ ተወረወረ ለመጀመሪያ ጊዜ አዳብና በመዲናችን አዲስ አበባ እየተካሄደ ነው እና ይሄንን ደስታስ እንዴት አየሽ? በጣም በጣም ደስ ብሏታል። እንግዲህ የአካባቢው ተወላጆች ስታይ የተሰማሽ ደስታ የተለየ ነገር አለው። ደስ ይላሉ። በጣም ሲያደምቁት ነበረ። እሺ ፕሮግራሙ ካሁን በኋላ ይቀጥል ነው የምትይው ወይንስ ምንድ ነው ምታስብ? መቀጠልማ አለበት ከዚህ በተሻለ። እሺ የምታስተላልፊው ነገር አለ? ማስተላልፈው ሁሉም ሰው መጥቶ ይሄንን አዳብና ይሳተፈው እና የትዳር አገራቸውን እዚህ ቢሞክሩ ትላለች እሷ። ብዙም ለሚዲያ አዲስ ናት እንግዲህ እንደምታያትኳል የመልከኛ ችግ ናት። ከፈለጋችሁ ደግሞ ሎ ወሩ ጋር በካሜራው በኩል ፋይናሊ ላይ እንደዚህ አይነት ሀሳቦች ይኖራሉ። እና እንግዲህ ዞር ዞር እያልኩኝ ሌሎች ሰዎችንም ማገናኛቸው ይሆናል ማለት ነው። ዩቲዩብ እንግዲህ በአሁኑ ሰዓት ረጃጅም ረጃጅም ቪዲዮች እየቀረጽ ነው። ለእናንተ ምን እለቅላችሁ ይሆናል ማለት ነው። እሺ ሰላም። እኔ ሳሚ እባላለሁ የመጣሁት ከሶዶ ሚዲያ። ለመጀመሪያ ጊዜ እዚህ አዳብና በመዲናችን አዲስ አበባ እያከበርን ነው ያለ ነው። እንግዲህ ይህን እንደስታን እየተጋጨው አለሽ ማለት ነው። አመሰግናለሁ። በጣም ደስ ብሎኛል እዚህ በመገኘት። እንደምታየው ደግሞ የጉራጌ ቤት ተወላጆች በሙሉ እዚህ ነው የሚገኙት እና በጣም ደስ ብሎኛል። ያው ሌላ ጊዜ እንደምታውቀው አዳም የሚከበረው በጉራጌ አካባቢዎች ብቻ ነበረ። ዘንድሮ ደግሞ ተለ አዲስ አበባ እየተከበረ እኛም እያከበርን ነው። ከዛ በጣም ደስ ብሎኛል እዚህ ያለው ህዝብ እያለ ነው ሰሩ በኋላ ሊታደሉ የሚያገብር በጣም ያለውና በጣም ደስ ብሎኛል እዚህ በመገኘት። እሺ እናመሰግናለን። እንግዲህ ከሶዶ ክስታን የማህበረሰብ ነው የመጣሽው። አካባቢው የት ይባላል? አካባቢው የት ነው ያለው? ከኬላ ከተማ። ከኬላ ከተማ የመጣችው ቆንጆ። እዚህ ብቻ ሳይሆን ከዚህ የተለየ ሌላ ከተማ ወይንም በጣም ደስ ይለኛል። ያው ማለት ከኛ ያሉ ታናናሾች እንዲቀበሉ እንፈልጋለን ይህንን ባህል። እንደውም ከዚህ በተሻለ ታናናሾች ተቀብለው ምን ብለው እና የለው ነገር በጣም ብዙ ቦታ በጣም ሰፊ በሆነ አካባቢ እንዲከበር ፈልጋለሁ። መቀጠል ያለበት እስከ ቀጣይ መቆም የለበትም፣ መቀጠል ያለበት ለቤተሰቦቻችን ማስተላለፍ ትፈልጊ ነገር ካለ እሺ፣ እዚህ በመገኘት ከዚህ በኋላ ደግሞ የተለያየ አዲስ አበባ ብቻ ሲያል በጣም ትልቅ ቦታ ሄደን እንደምናገኙት ባህላችን ነው እንደምናሳይ ያለ ጠራጠረ እና በጣም ደስ ብሎኛል። እዚያ ሚስክልኝ አመሰግናል። ባህላችን በጣም ደስ የሚል ያው አዳብና ፌስቲቫል በአዲስ አበባ መከበሩ፣ እንኳን ደስ አላችሁ። አመሰግናለሁ። እናመሰግናለን። ብራዘር መልካም ቤተሰቦቻችን ሁል ጊዜ ሚዲያችን ላይ የምታውቁት አንድ ሰው አለ እዚች ጋር። ወንድሜ እኔ ሳሚ ይባላለሁ። ከሶዶ ሚዲያ ነው የመጣሁትኝ። አንተስ? እኔ ደግሞ ከኬር ሚዲያ ነው የመጣሁት አበግዜር እባላለሁ። በቲክቶክ ስሜ አበግዜር እባላለሁ። እንግዲህ እጅግ በጣም ውብና ጥሩ በሆነችዋ በወዳጅነት ፓርክ ላይ በጣም የሚገርም ጊዜን እያሳለፍን ነው። አዳብና ፌስቲቫል በደማቅ ሁኔታ እየተከበረ ነው። የተለያዩ አባቶች አሉ። የተለያዩ የባህል ድምቀት የሚሆኑ ወጣቶችና ልጃገረዶች ይገኛሉ። በጣም በደማቅ ሁኔታ እየተከበረ ይገኛል። እንግዲህ አመሰግናለሁ ወንድሜ። እሺ ይሄ ነገር አሁን እንደዚህ ድምቅ ድበቅ ባለ ሁኔታ እንደቀጠለ ነው። ለቀጣይስ ምን እያሰብክ ነው ወይንስ ይቋረጥ እላለሁ ይቀጥል ትላለህ። በዚህ አይነት እንዲሁም እጅግ በጣም አሁን ደግሞ ቀጣዩን ደግሞ መስቀል አደባባይ ነው የምናከበር ይመስለኛል። በጣም ምርጥ ጊዜን ያሳለፍ ነው። በዚሁ ይቀጥል። የአዳብና ፌስቲቫል ኮሚቴዎች አባላቶች፣ እንዲሁም እጅግ በጣም ምርጥ ጊዜ ነው ያሳለፍ ነው። እጅግ በጣም ኮርተንባቸዋል። እናመሰግናለን። ለቤተሰቦቻችን መጨረሻም ታስተላልፈው ነገር ካለ ቤቱን ፎሎ አድርጉ፣ ዩቱብ ቻናሉን እየገባችሁ ሰብስክራይብ አድርጉ። እንግዲህ ፈታበሉ እጅግ በጣም ፈጣንና ምርጥ ምርጥ ፕሮግራሞችን ያስተላልፍላችኋል። እናመሰግናለን። ኬር ሚዲያንም በዛው እንዳረሱ። እሺ ቤተሰቦቻችን እንግዲህ እያያችሁ ነው፣ እየሰማችሁ ነው፣ እየተላለፈ ያለው ነገር፣ እያዳመጣችሁ ያለው ነገር እጅግ በጣም ማራኪ እንደሆነ እንደምትደሰቱበትም እጅግ በጣም እርግጠኛ ነኝ። ከዚህ በላይ ከመቶ በላይ እርግጠኛ መሆን ቢቻል እኔ ሆን ነበር ማለት ነው ሶ እናንተ ይህንን ቪዲዮ ላይክ ያላረጋችሁ ካላችሁ ላይክ አርጉልን። ቤተሰብ ያልሆናችሁ ምን ካላችሁ ሰብስክራይብ የሚለውን በተን በመጫን ቤተሰብ ሁኑልን። አሁን ወደ ዋና እንግዲህ አዳምና ከት ጀምሮ ይዟቸው የመጡ ከታ ትሩፋቶች አሉት። ዋነኛው ትሩፋት ወጣቶች ነጻነታቸውን ይበልጥ ጎልቶ የሚታይበት መሆኑ ነው። አዳምና ፌስቲቫል ሁሉም የሚታደምበት በዓል ሲሆን በተለይም ያላገቡ ወጣትና ወጣት ወንዶችና ሴቶች የማህበረሰብ መሰረት የሆነውን ትዳር ለመመስረት የትዳር አጋራቸውን የሚመርጡበት በመሆኑ ለማህበራዊ ሕይወትና ስኬት ያለው አስተዋጽኦ ቀላል አይደለም።